የአዲስ አበባ ከተማ አስተዳደር አዳዲስ ሹመቶችን ሰጠ። የአዲስ አበባ ከተማ አስተዳደር ለተለያዩ የኃላፊነት ቦታዎች ሹመትን መስጠቱን አስታውቋል። በዚህም መሰረት ወይዘሮ አይሻ ማህመድ የአዲስ አበባ ከተማ የኢንቨስትመንት ኮሚሽን ኮሚሽነር፣ ወይዘሮ ቆንጀ ደበላ የሴቶችና ህጻናት ማህበራዊ ጉዳዮች ቢሮ ኃላፊ እንዲሁም አቶ ሰይፈ ደምሴ የከነማ ፋርማሲ ድርጅት ዋና ስራ አስኪያጅ በመሆን ተሹመዋል። አቶ አውሌ መሐመድ የኢኖቬሽን ቴክኖሎጂ ልማት ቢሮ ኃላፊ፣ አቶ ነብዩ ፍቃዱ በቢሮ የኢኖቬሽን ቴክኖሎጂ ልማት ዘርፍ ምክትል ሀላፊ እንዲሁም አቶ ዳኛቸው ፈለቀ የኢኖቬሽን ቴክኖሎጂ ኦፕሬሽናል ና አገልግሎት ዘርፍ ምክትል ሀላፊ ሆነው ተሽመዋል በተጨማሪም አቶ መለሰ አንሼቦ የአርሶ አደሮች ና ከተማ ግብርና ኮሚሽን የግብርና ኤክስቴንሽን ዘርፍ ምክትል ኮሚሽነር ሆነው መሾማቸውን ከከንቲባው ጽፈት ቤት ያገኘነው መረጃ ያመላክታል በመተባበር የሰው ህይወት ያጠፉ የአንድ ቤተሰብ አባላት አራት ሰዎች በእስራት ተቀጡ በምራብ ሸዋ ዞን አምቦ ወረዳ ውስጥ በመተባበር ና በመቀናጀት የሰው ህይወት ያጠፉ የአንድ ቤተሰብ ና የስጋ ዝምድና ያላቸው አራት ግለሰቦች ላይ የእስራ ቅጣት እንደተወሰነባቸው የምራብ ሸዋ ዞን ፖሊስ ገልጸዋል። የምራብ ሸዋ ዞን ፖሊስ መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ሙሉጌታ ጭምዴ ለብስራት እንደተናገሩት፣ አንደኛ ተከሳሽ ታደሰ ቅጣው የወንጀል ድርጊቱን አስተባባሪና መሪ ሲሆን፣ ሁለተኛ ተከሳሽ ፈይሳ ሁልፋታ የአንደኛ ተከሳሽ የወንድም ልጅ፣ ሶስተኛ ተከሳሽ ጉቱ ገለታ አራተኛ ተከሳሽ ዲፋራ ገለታ የተባሉ ሁለቱ ወንድማማቾች ና የአንደኛው ተከሳሽ የወንድም ልጅ በማስተባበር የግድያ ወንጀል እንደፈጸሙ ተገልጿል። አራቱም ተከሳሾች መጋቢት ሁለት ቀን 2016 ዓ.ም ከምሽቱ ሁለት ሰዓት ላይ አንደኛ ተከሳሽ ታደሰ ቅጣው አስተባባሪነት በምዕራብ ሸዋ ዞን አምቦ ወረዳ ደሴ ጋሬ ቱሉ ቀበሌ ውስጥ የግለ ተበዳይ የሆኑትን አቶ ጫላ ሚልኬሳን በአሰቃቂ ሁኔታ መግደላቸውን በማስረጃ ተረጋግጧል። በአንደኛ ተከሳሽ አስተባባሪነት ተጎጂውን ግለሰብ የቤተሰ ቤተሰቦቻችንን መሬት አለአግባብ ወስዶ እየተጠቀመ ነው በማለት የሁለት ወንድማማቾችን ልጅ አሳምኖ በማነሳሳት የግል ተበዳይ ላይ ጉደት እንዲደርስ ማድረጉን በማስረጃ ተረጋግጧል። መጋቢት 26 ቀን 2016 ዓ ም አንደኛ ተከሳሽ የወንድም ልጆቹን በማስተባበር እኔንም ሆነ የአባታችሁን ንብረት ወርሶ እየተጠቀመ ያለ ግለሰብ መወገዳ አለበት በማለት የግል ተበዳይ ከመኖሪያ ቤት በማስጠራት አንደኛ ተከሳሽ ከኋላ ማጅራቱን መጥቶ ሲጥለው ሁለተኛ ተከሳሽ ጭካኔ በተሞላው መሬት ለመሬት እየጎተተ ለሞት እንደ እንደዳረገው ሲገለጽ ሶስተኛ ተከሳሽና አራተኛ ተከሳሽ የተጎጂውን ቤተሰብ ለእርዳታ የድረሱልኝ ጥሪ እንዳያሰሙ አፍነው በመያዝ የግድያ ወንጀል በአስተባባሪነት መፈጸማቸው ተረጋግጧል። ፖሊስም የወንጀል ድርጊቱን መረጃ እንደደረሰው ወዲያውኑ በቦታው ተገኝቶ የሟችን አስክሬን በማንሳት ለምርመራ ወደ ሆስፒታል ልኳል። የድርጊቱ ፈጻሚ ናቸው የተባሉት አራቱ የአንድ ቤተሰብ አባላት በቁጥጥር ስር በማዋል የምርመራ መዝገቡን በበቂ ሁኔታ ሲያጠራ ተከሳሹ ድርጊቱን በአንደኛ ተከሳሽ አነሳሽነትና ቀና ተባባሪነት መፈጸሙን በማመናቸው ይህንኑ ቃላቸውን ፖሊስ ከሆስፒታል ያገኘውን የምርመራና ሌሎች ማስረጃዎች በማጠናከር የምርመራ መዝገቡን ለአቃቢ ሕግ ይልካል። አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 539 ንዑስ አንቀጽ አንድ መሰረት ክስ የመሰረተ መሆኑም ተገልጿል። በአቃቢ ሕግ የተመሰረተውን ክስ ይከታተል የነበረው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤትም መጋቢት 9 ቀን 2017 ዓ ም በዋለው ችሎት አንደኛ ተከሳሽ ታደሰ ቅጣው፣ ሁለተኛ ተከሳሽ ፈይሳ አልፋታ የተባሉት ግለሰቦች አስቀድመው በመዘጋጀትና ሌሎችን በማነሳሳት ከባድ የግድያ ወንጀል መፈጸማቸው ሙሉ ለሙሉ በማስረጃ በመረጋገጡ እያንዳንዳቸው በ አስራ ስምንት አመት እስራት እንዲቀጡ ተወስኖባቸዋል። ሶስተኛ ተከሳሽ ጉታ ገለታና አራተኛ ተከሳሽ ጂፋራ ገለታ የተባሉት ወንድማማቾች ደግሞ ተባባሪ በመሆናቸው እያንዳንዳቸው በ አስር አመት እስራት እንዲቀጡ የተወሰነባቸው መሆኑን ምክትል ኢንስፔክተር ሙልጌታ ጭምዴ ጨምረው ለብስራት ተናግረዋል። ዘገባው ዘገባው መስማር አለባቸው ነው። ለጓደኛ ሰርግ ሰባ ሺ የህንድ ሩፒ የተጠየቀችው ግለሰብ እራሷን ከሚዜነት አገለለች። ክስተቱ በሰርግ ስነ ስርዓት ወቅት በሚዜዎች ላይ የሚበረታው ፋይናንሳዊ ጫና ያሳያልም ተብሏል። አንዲት ህንዳዊ እንስት የሁለተኛ ደረጃ ተማሪ ሳለች የምታውቃት ጓደኛ ልታገባ መዘጋጀቷን ከዛ ዘለቅ ሲል ደግሞ ሚዜ እንድትሆናት እንደምትፈልግ በነገረቻት ሰዓት ፍጹም ደስተኛ ሆና እንደነበረች ተገልጿል። ነገር ግን ይህ የደስታ ቅስፈት ብዙም የቆየ አልነበረም። ለምን ከተባለ ደግሞ እንስቷ ሚዜ ሁኜኝ ካለቻት የልብ ጓደኛ ሚዜነቷ ሰባ ሺህ የህንድ ሩፒ እንደሚያስፈልጋት በኢሜይል ካሳወቀቻት በኋላ ነበር። በዚህም ደስታዋ ወደ አስደንጋጭ ክስተት ለመቀየር ጊዜ አልፈጀበትም። ሙሽሪት ሚጋል በሚል መጠሪያ የምትታወቅ ሲሆን ለሚዜዎቿ በላከቸው ኢሜይል ላይም እያንዳንዳቸው ለሰርጉ ድምቀት ማውጣት የሚገባቸውን የገንዘብ መጠን ያሳወቀች ሲሆን ለሚዜዎቿ ልብስ፣ ጸጉርና ሜካፕ ስራ፣ ለሙሽሪት የሚሰጥ ስጦታ፣ ለሰርግ ዋዜማ ድግስ ወይንም ባችሎሬት ፓርቲ እንዲሁም ለአንዳንድ አስፈላጊ ወጪዎች የሚውል በድምሮ ሰባ ሺህ የህንድ ሩፒ ሚዜዎች መክፈል እንዳለባቸው ይዘረዝራል። በዚህም ሳቢያ ከሁለተኛ ደረጃ ትምህርት ቤት የምታውቃት የልብ ጓደኛ ሰርግ ላይ ሚዜ ለመሆን ሰባ ሺ ሩፒ የተጠየቀችው እንስቷ ሚጋል ላይ በመደወል ይህ የተጋነነ ወጪ ከአቅሟ በላይ መሆኑንና የትምህርት ቤት እዳና ገንዘብ ቆጥባ ሕይወቷን ለመቀየር የምታደርገውን ጥረት የሚያደናቅፍ ሆኖ አግኝቸዋለሁ፣ ስለዚህም ይህንን ያክል ወጪ አውጥቼ ሚዜ ልሆንሽ አልችልም ትላለች። ነገር ግን ሙሽሪት ይህ የዘመኑ የሰርግ ስነስርዓት የተለመደ ክንዋኔ ነው የሚያደርግ ስነ ስርዓቱ ፍጹምና የተሟላ መሆን አለበት። ይህ ይሆን ዘንድ ደግሞ ገንዘቡ አስፈላጊ ነው ስትልም ተደምጣለች። አክላም በሰርጌ ላይ ሚዜዎቼ ለመሆን ኢኮኖሚያዊ አቅምሽ ካልፈቀደ ችግር የለውም፣ ለአንቺ ግን ስል የሚቀይረው ነገር የለም የሚል ምላሽ ሰጥታለች። በዚህም እንስቷ የተጋነነው ወጪ በመጠየቋ ምክንያት ሚዜነቱን የሰረዘች ሲሆን የገጠማት ነገርም በማህበራዊ ትስስር ገጿ ታጋራለች። በአጭር ጊዜ ውስጥም የበርካቶችን ልብ ይገዛል። ሰዎችም አስተያየቶቻቸውን መስጠት ይጀምራሉ። ይሰራሉ በአስቴቶቻቸውም ከእንደዚህ አይነቱ ገንዘብ መሰረት ካደረገ ጓደኝነት ምራቅ አለብሽ ለግሰሽ ደሪን ብትልሽ ይቀል ነበር፣ ሲሉም የተደመጡ ሲሆን በጓደኛሽ የሰርግ ስነ ስርዓት ለመታደም ና ሚዜ ለመሆን ሰባ ሺህ የህንድ ሮፒ ወይም 1 አንድ ሺህ የአሜሪካ ዶላር እንድትከፍል መጠየቁ የግፍ ጥግ ነው ሲሉም ተደምጠዋል። ቻይና የቲክቶክን ድርሻ ቻይናዊ ላልሆነ ባለሀብት ከሸጠች የታሪፍ ቅናሽ እንደሚያደርጉ ትራምፕ አስታወቁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቻይና ላይ የታሪፍ ቅናሽ ሊያደርጉ እንደሚችሉ ተናግረዋል። ትራምፕ ቻይናዊ ላልሆኑ የቲክቶክ ድርሻ ስርአቱን ገዥ ለማግኘት ያስቀመጡትን የኤፕሪል አምስት ቀነ ገደብ ለማራዘም ፍቃደኛ መሆናቸውን ተናግረዋል። በጥሮር ቲክቶክን ለማገድ በባይደን አስተዳደር የወጣውን ህግ ተግባራዊ ለማድረግ መዘጋጀታቸው ይታወሳል። እንደ ኢሮፓያን አቆጣጠር በ2024 በህግ የተፈረመው ህጉ ቲክቶክን ለሽያጭ ወይም ለማገድ የብሔራዊ ደህንነት ስጋቶችን እንደ ምክንያትም ጠቅሷል። ትራምፕ ለጋዜጠኞች እንደ ተናገሩት ከቲክቶክ ጋር በተያያዘ ቻይና በዚህ ውስጥ ሚና መጫወት ይኖርባታል፣ ምናልባትም ያጸድቁታል ብዬ አስባለሁ። ምናልባትም ታሪፍ ላይ ትንሽ እንዲቀንስ ወይንም እንዲሰራ አንድ ነገር እሰጣቸዋለሁ ሲሉ ማክለዋል። ትራምፕ በኤፕሪል አምስት የመጨረሻ ቀን ላይ ቢያንስ የስምምነት ዝርዝር ሁኔታ እንደሚደርስ እንደሚጠበቅም ተናግረዋል። ለአስተየቶቹ ምላሽ የሰጡት የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ቤጂንግ አቆማን ደጋግማ ገልጻለች። ቻይና ተጨማሪ ታሪፎችን በመጣል ተቃውሞ ሁል ጊዜ ቋሚና ግልጽ ነው ብለዋል። ትራምፕ አስተየቱን የሰጡት ወደ አሜሪካ በሚገቡ ሁሉም መኪናዎችና የተሽከርካሪ ክፍሎች ላይ አዲስ የ ሃያ አምስት በመቶ የገቢ ግብር ከታወጀ በኋላ ሲሆን የዓለም የንግድ ጦርነት ይሰፋል የሚ ልም ስጋት ፈጥሯል።